ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። የዛሬው ትምህርታችን ወይም የምንመማረው ስለ እንስላል የጤና ጥቅሞችን ይሆናል ማለት ነው። እንስላልን አዘውትረን ብንጠቀም ምን ምን አይነት የጤና ጥቅሞች እናገኛለን የሚለውን እናያለን። እንዲሁም መገደብ ያለባቸው ሰዎች እነማን ናቸው የሚለውን አብረን በዚህ ቪዲዮ እናያለን ማለት ነው። ከዛ በፊት ግን እንደተለመደው ቻናሌን ላይክ እና ሸር እያረጋችሁ ለብዙዎች እንዲደርስና ብዙዎች እንዲመማሩበት እንዲሁም አዲስ ከሆናችሁ ሳብስክራይብ እያረጋችሁ እኔን አፕሪሼት እንድታረጉ ይስል በታላቅ ትዝናና ክብር ጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ሲገባ በተለይ እንስላል እጅግ በጣም ጠቃሚ የሆነ የቅመም አይነት ነው። በተለይ በሀገራችን በከፍተኛ ደረጃ ከሚበቅሉ የቅመማ ቅመም አይነቶች በትልቅ ደረጃ የሚጠቀስ ነው። በተለይ ደግሞ በውስጡ በተለያዩ ማዕድናት፣ ቫይታሚን፣ አንቲኦክሲዳንቶች፣ ፋይበር እና በሌሎችም ንጥረ ነገሮች የበለጸገ ስለሆነ እጅግ በጣም ተመራጭ የሆነ ቅመም ነው። እንግዲህ ፍሬውንም ቅጠሉንም ለአገልግሎት እናውለዋለን። በተለይ እርጥቡን ቅጠል በሻይ መልክ በተለያየ እንደ ለቆዳችን ለተለያየ ነገር እንጠቀመዋለን። እንዲሁም ቅጠል ፍሬውንም በቅመም መልክ እና በተለያዩ ነገሮች በመጠቀም ጤናችን የምንጠብቅበት የቅመም አይነት ነው። በውስጡ ቫይታሚን ሲ ቫይታሚን ኬ እነ ቫይታሚን ቢ ሲክስ፣ ፎሌት፣ ማግኔዥየም፣ አይረን፣ ካልሽየም እነ ፖታሲየም እና ማንጋኔዝ እንዲሁም ሌሎችን ማዕድናትና ቫይታሚንን የያዘ ስለሆነ ብንጠቀመው ብዙ ጤናችን እንዲጠብቅልን ከሚያደርጉ የቅመም አይነቶች ትልቅ ደረጃም ደግሞ በዋነኝነት የሚጠቀስ ነው ማለት ነው። ስለዚህ እንደ መግቢያ ካየን አሁን ደግሞ የእንስላል የጤና ጥቅሞች አንድ ባንድ ስና የመጀመሪያውና አንደኛው ካንሰርን ለመከላከል ከምንጠቀምባቸው ቅመሞች ውስጥ በዋነኝነት የሚጠቀስ ነው ማለት ነው። በተለይ የፕሮስቴት ካንሰር፣ ብረስት ካንሰር እና የሊቨር ና የተለያዩ ኮሎሬክታል ካንሰር እንዳይከሰት ትልቅ ሚና ይጫወታል ማለት ነው። በተለይ ደግሞ እነዚህ አንቲ ስታንቶችን ይዟል። እነ ቫይታሚን ሲ፣ ቫይታሚን ኤ ፖሊፊኖልስ ፊላቪኖይድ እና አኒቶል የሚባል ንጥረ ነገርም ስለያዘ ፍሪ ራዲካሎች ሴሎቻችን ዳሜጅ እንዳያደረጉ እንዳይጎዱ ና ተተለያየ ነገር በመከላከል የሴሎችን ሄልዚ በመጠበቅ እጅግ ተመራጭ ነው ማለት ነው። በተለይ እነዚህ ፍሪ ራዲካሎች ለብዙ ሲጠራቀሙና ሴሎቻችን ሲጎዱ ስር ለሰደዱ በሽታዎች ያጋልጣል ማለት ነው። በተለይ ደግሞ ኢንፍላሜሽን እንዲከሰትና የኦክሳይድ ጥረት እንዲኖር ያደርጋ ማለት ነው። በዛ ሂደት ለስር ለሰደዱ በሽታዎች እንድንጋለጥ ያደርጋ ማለት ነው። ስለዚህ ይህን ሂደት ብሬክ በማድረግ ለተለያዩ ችግሮች እንዳንጋለጥ ያደርጋል ማለት ነው። እንዲሁም ሲሊኒየምን የሚይዘዋል በውስጡ ሲሊኒየም ደግሞ የሊቨርን ስራ ያግዛል። አጠቃላይ ጋስትሮኢንተስታይናል ሲስተም ያለውን ስራ ያግዛል። ይሄ ደግሞ የጃይቲ ወይም ደግሞ ጋስትሮኢንተስታይናል ሲስተም ያለውን የካንሰር ሁኔታ በመቀነስ ኢንፍላሜሽን እንዳይፈጠር በማድረግ እና ብግነት እንዳይኖር በማድረግ እንዲሁም ሊቨር ላይ በተለይ ጉበታችን በመርዛማ ኬሚካሎች እንዳትጠቃ ሀልፕ በማድረግ አንቲ ፍላማቶሪ ኢፌክት አለው ማለት ነው። በተለይ ሲሊኒየም መርዛማ ንጥረ ነገሮች ጉበት ላይ ሲጠራቀሙ በቶሎ እንዲወገዱ ከሚያደርጉ ንጥረ ነገሮች በት ደረጃ ይጠቀሳል። በተለይ ደግሞ ጉበት እንደሚታወቀው ዲቶክሲፊኬሽን ፐርፐዝ የምታካሄደው እሷነት ወይም ደግሞ ሳይት ኦፍ ሜታቦሊዝም እየተባለ ትጠራለች እና እሱንን ብዙ ሎድ ስላለባት የእሷን ስራ በማስተካከል ብግነት እንዳይፈጠር፣ ኢንፍላሜሽን እንዳይኖር ለጉበት ስለሰዱ በሽታዎች እንዳንጋለጥ ለምሳሌ እንደ ሂፓታይተስ፣ ሲሮሲስ እና ሌሎች ፋት ሊቨር እና ሌሎች አይነት የበሽታ አይነቶች እንዳንጋለጥ ይከላከልናል ማለት ነው። ሁለተኛ የኮሌስትሮልን መጠን በመቀነስ ለደም በሽታ እና ለደም ግፊት እንዳንጋለጥ ያደርጋል። እንግዲህ እንስላል በተለይ ከፍተኛ የሆነ ፋይበር ይዟል እንግዲህ እንስላል ማለት ነው። ይህ ፋይበር ደግሞ የኤልዲኤልን መጠን በመቀነስ ደም ስር እንዲያስተዋጉል ያደርጋል ማለት ነው። በተለይ የኤልዲኤል ቁጥር መጨመር ለደም ስሮች እጅግ በጣም መጥፎ ነው። ምክንያቱም በሂደት ፕሌክ በመፍጠር ኢንፍላሜሽን እና የደም መጥበብ ስለሚያመጣ የደም ስር መጥበብ ስለሚያመጣ ለግፊት እና ለልብ ህመም እንጋለጣለን ማለት ነው። ስለዚህ ይህን ሂደት በመቀነስ እጅግ በጣም አሪፍ ነው ማለት ነው። እንዲሁም ከፍተኛ የሆነ የግሉኮስ መጠን ካለ አብሮ እንዲቀንስ ያደርጋል ማለት ነው። ፋይበር ሌላው በውስጡ ፖሊፊኖልስ፣ ፍላቮኖይድ፣ ሌሎችን አይነት ያው አንቲ ኦክሲዳንቶችን ይዟል ማለት ነው። እነዚህ አንቲ ኦክሲዳንቶች ደግሞ ሴሎቻችን በኦክሳይዱ ጥረት እንዳይጠቁና ና በኢንፍላሜሽን እንዳይጠቁ ያደርጋል ማለት ነው። በተለይ ደግሞ የደም ስሮቻችን ለተለያየ ጉዳት እንዳይጠቁ ያደርጋል ማለት ነው። እንዲሁም እነዚህ አንቲ ኦክሲዳንቶች ፕለክ እንዳይፈጠር ያደርጋሉ። በተለይ ፕለክ ሲፈጠር የደም ስር መጥበብ፣ ደም እንደ ልቡ እንዳይንቀሳቀስ በማድረግ ለተለያየ በሽታ ያጋልጠናል ማለት ነው። ይህን ሂደት በማስተካከል የደም ስሮቻችን ዘና እንዲሩ ና ሪላክስ እንዲሆኑ ያደርጋል ማለት ነው። እንዲሁም ፖታሲየም ና ማግኒዥየም አለ። ፖታሲየም ና ማግኒዥየም ደግሞ የሶዴም ክምችት እንዳይበዛ ተመጣጣኝ የሆነ ፈሳሽ እንዲኖር የደም ስሮችን በማዝናናት ማስሎችን በተለይ ደግሞ የልባችን ማስል፣ የደም ስሮቻችን ማስል ወይ ጥንቻዎች በማዝናናት ለግፊት እንዳንጋለጥ ያደርጋል ማለት ነው። ግፊት ሲኖር ደግሞ ብዙ ጊዜ ለደም ስራዎች ከባድ ነው። እንዲሁም ለልብ በሽታም እንጋለጣለና ይህን ሂደት በማስተካከል ለደም ግፊት እና ለልብ በሽታ እንዳንጋለጥ ያደርጋል ማለት ነው። በተለይ ከዚህ ጋር ተያይዞ የጉበትን ጤናም ያሻሽልናል። ምክንያቱም እንዳልነው እነዚህ አንቲኦክሲዳንቶች፣ ፋይበር እነዚህ መኖራቸው ጉበት እንግዲህ ሳይት ኦፍ ሜታቦሊዝም ናት እና የጉበት ጤና ሲጠበቅ ብዙ ጊዜ ብዙ መርዛማ ነገሮችን በጊዜ ስለምታስወግድ ና ሱገር እና ኮሌስትሮል እንዳይበዛ ስለምታደርግ ለደም ስሮች በሽታ እንዳንጋለጥ ያደርጋል ማለት ነው። ደምስሮቻችን ስሮቻችን ጠበቅን ማለት ደግሞ ከበሽታ ለልብ ህመም ና ለደም ግፊት እንዳንጋለጥ ያደረጋል ማለት ነው። በተለይ እንስላል እንግዲህ በውስጡ ናይትሬትን ይዟል። ናይትሬት ደግሞ እንደሚታወቀው ሰውነታችን ውስጥ ወደ ናይትረስ ኦክሳይድ ይቀየራል። ናይትረስ ኦክሳይድ ደግሞ እንደሚታወቀው ብለድ ዳይሌት ነው ወይም ደግሞ ብለድ ቬዝል ዳይሌሽን ያመጣል። አሪፍ ነው። ስለዚህ በተለያየ ፕለክ እንዳይጨናነቁ፣ በኮሌስትሮል መጠን እንዳይጨናነቁ ደም ስሮቻችን ያረጋል ማለት ነው። ብዙ በሽ ብዙ መድኃኒቶች የሚሰሩት ሌሎች መድኃኒት ለምሳሌ እነዚህ አንጀናም ፒክቶሪስ ለተለያዩ መድኃኒት የሚሰጡት ከዚህ ጋር ተያያዥነት ያላቸው ናቸው። ስለዚህ ይህን ሂደት በማስተካከል የደምስር እንዳይጠብ ያደርጋል ማለት ነው። ሌላው እንስላል እንግዲህ ይህ ሆሞሲስቲን የሚባለውን ለደምስር መጥፎ የሆነውን ንጥረ ነገር ይቀንስልናል ማለት ነው። ይሄ በሚኖርበት ጊዜ ደምስሮቻችን በመጨናነቅ ለተለያየ ጉዳቶች ያጋልጣልና ሆሞሲስቲን የሚባለውን ዛይም በመቀነስ ጉበታችን ሌሎች የተወሰኑ ፓርቶቻችን የደም ስሮቻችን አጠቃላይ የልብ ጡንቻዎች ጤናቸው እንዲጠበቅ ያደርጋል ማለት ነው። ስለዚህ አጠቃላይ የኮሌስትሮል መጠን በመቀነስ ለደም ግፊት፣ ለልብ ህመም እና ለተለያዩ ለጉበት ለተለያዩ ነገሮች እንዳንጋለጥ ያደረጋል ማለት ነው። ሶስተኛ ለጉበት ጤና ነው። እንዳልነው ጉበት እንግዲህ ቶክሲክ ኬሚካሎች የምታስወግድ ኦርጋን ናት። በተለይ ደግሞ ዲቶክሲኬሽን ፐርፐዝ የሚደረግባት ደግሞ ሳይት ኦፍ ሜታቦሊዝም ነው። ብዙ ነገሮችን መድኃኒቶችን፣ ምግቦችን እና የተለያዩ ኬሚካሎችን ፕሮቲን የምታጣራና ፕሮዲስ የምታደረግ ኢንዛይሞች የምትሰራ ናትና ይህን ይሄ ጉበታችን ደግሞ እንዳትጎዳ መጠበቅ አለብን ማለት ነው። በተለይ የፖሊፊኖል ፊላሚኖይድ እና ቫይታሚን ሲ እና ቫይታሚን ኤ እንደ አንቲኦክሲዳንት ኢፌክት አላቸው ማለት ነው። ይህ ደግሞ ጉበት ላይ ኢንፍላሜሽን እንዳይከሰት እና የኦክሳይድ ውጥረት እንዳይኖር በመከላከል ጉበታችንን መጠበቅ እንችላለን ማለት ነው። በተለይ የኢንፍላሜሽን ስር የሰደደ ከሆነ ከቁጥጥር የዘለለ ከሆነ ለክሮኒክ ዲስኦርደር ያጋልጠናል። በተለይ ደግሞ ጉበት ላይ ሊከሰቱ የሚችሉ የሲሮሲስ ሄፓታይተስ እና ሌሎች አይነት በሽታዎችን እንድና ፕሮዲውስ እንድናረግ ያደርጋል ማለት ስለዚህ ይህን ኢንፍላሜሽንና ኦክሳይድ ጥረት በመቀነስ የፍሬ አሪካሎችን ሂደት ስለሚያስወግድልን ጉበታችን የተለያየ ነገር እንዳይጋለጥ ያረጋል ማለት ሌላው ምግብን እንድፋጠን ያደርጋል ብዙ ጊዜ የጉበታችን ጤና ስንጠብቅ የምግብ ሄልዝ የሆነ ሊቨር እንዲኖር ያደርጋል ማለት ምክንያቱም ቶክሲክ የሆኑ ምግቦችን እንደዚህ ለተለያዩ ለሰውነታችን የማይጠቅሙ ምግቦች ስንመገብ አብሮ ሊቨራችንም ስለሚጎዳ ምግብን በደንብ እንዲቀላጠፍና ሄልዚ እንዲሆን ያደርጋል። ሌላው የሀሞት መመነጨ እንግዲህ ሊቨር ላይ ሀሞት እንዲመነጭ እንሸት ያደርጋል ማለት ነው። ይህ ደግሞ የሊቨራችን ጤና ስንጠብቅ ፋት ሜታቦሊዝም እንዲፋጠን መልስፋይ እንዲሆን ስለሚያደርግ ለአንዳንድ ጉዳቶች እንዳንዳረግ ያደርጋል። እንዲሁም አጠቃላይ የሊቨራችን ጤና መጠበቅ እንችላለን ማለት ነው። አራተኛ ክብደትን ለመቀነስ ነው። እንስላል እንግዲህ እንደሚታወቀው ለው የሆነ ካሎሪ ያለው፣ እንደገና ደግሞ ከፍተኛ የሆነ ፋይበር አለው ይሄ ደግሞ ሎው የሆነ ካሎሪ ምግቦች ደግሞ ክብደታችን እንዳንጨምር ከሚያደርጉ ነገሮች ውስጥ ናቸው ማለት ነው። እንዲሁም ከፍተኛ የሆነ ፋይበር ደግሞ መኖሩ ለብዙ ጊዜ የጠገብነት ስሜት ስለሚሰማን ወይም ደግሞ ምግብ እንዳይርበን ስለሚያደርግ ኤክስትራ የሆነ ፉድ ወይም ደግሞ ካሎሪ እንዳንጠቀም ያደርጋል ማለት። ይሄ ደግሞ ክብደታችን ባላንስ እንዲሆን በኖርማል ኢንተርቫል እንዲሆን ያደርጋል ማለት ነው። ሌላው ደግሞ እንስላልን ከተመገብን በኋላ ያለው የስኳር መጠን ወይም ደግሞ ለው የሆነ ግላይሴሚክ ኢንዴክስ ነው ያለው። በተለይ ዝቅተኛ የሆነ ግላይሴሚክ ኢንዴክስ ምግቦችን መመገብ ደግሞ የስኳር ደም ውስጥ ያለው የስኳር መጠን እንዳይመነጭ ከሚያደረጉ ነገሮች ውስጥ በትልቅ ደረጃ የጠቀሰ ማለት ነው። የዚህ ጋር ተያይዞ ክብደት እንዳንጨምር ያደረጋል ማለት ነው። ዝቅተኛ የሆነ የግላይሴሚክ ኢንዴክስ ያላቸው ምግቦች ስንመገብ ደም ውስጥ ያለው የስኳር መጠን በዝቅተኛ ደረጃ ስለሆነ የሚኖረው ክብደት እንዳንጨምር ወይም ደግሞ ወይት ገን እንዳናረግ ያደረጋል። ይህ ደግሞ ክብደታችን ኢንዳይሬክትሊ ባለንስ ኢንሹራንስ አድረግን ማለት ነው። አምስተኛ የበሽታ የመከላከል አቅማችንም ከሚጨምሩ ቅመሞች እንስላል እንግዲህ አንዱ ነው። በተለይ እነ ቫይታሚን ሲ፣ ቫይታሚን ኤ፣ ፊላሚኖድ፣ ፖሊፊኖሎችን እነዚህን አንቲኦክሲዳንቶችን ይዟል ማለት ነው። እነዚህ አንቲኦክሲዳንቶች ደግሞ ሁለት አይነት ፐርፖዝ አላቸው። አንደኛ አንቲ ኢንፌክሽን ባህሪ ያላቸው፣ ሁለተኛ ደግሞ ፍሪ ራዲካሎችን የማስወገድ ባህሪ ያላቸው እና ከዚህ ጋር ታይዞ ፍሪ ራዲካሎች ሲቀንሱ ስናስወግድ፣ ደግሞ የበሽታ የመከላከል አቅማችን ሴሎቻችን ዘና እንዲሉ ስለሚያደርግ፣ እንዳይጨናነቁ፣ ለበሽታ እንዳይጋለጡ ያደርጋል። ሌላው ደግሞ እነ ቫይታሚን ሲ ደግሞ የዋይት ብሌስ ሴልን ቦስት ስለሚያደርጉልን እንደ አንቲ ኢንፌክሽን ባህሪ ስላላቸው ኤክስተርናሊም ኢንተርናሊም ከሚከሰተው ችግር እንከላከል በማድረግ የበሽታ የመከላከል አቅማችን እንድንጨምር ያደርጋል። እንዲሁም ከአንጀት ጋር ተይዞ በተለይ የአንጀታችን ጤና በመጠበቅ አጠቃላይ የምግብ እንሽርሽሪት ቱቦ ጤናን በመጠበቅ የበሽታ የመከላከል አቅማችን እንዲጨምር ያደርጋል። እንዲሁም እነዚህ አንቲኦክስዳንቶች ቅድም እንዳልነው የሆነ ሴሎች በፍሬ ኤሌክትሮኖች እንዳይጎዱ በመከላከል ለኢንፍላሜሽን እና ለኦክሳይድ ውጥረት ሴሎቻችን እንዳይጠቁ ያደርጋል ማለት ነው። ስድስተኛ ለምግብ መፈጨትም እንስላል በጣም ተመራጭ ነው። በተለይ ለአንጀት ጡንቻ እጅግ በጣም አስፈላጊ ነው። የጡንቻዎችን ስለሚያዳብርልን ኢንዛይሞችን ደግሞ ኢኒሼቲቭ እያደረገ ፕሮዲስ እንዲያደርግ በተለይ ምግብ የሚፈጩ ኢንዛይሞች እንዲመነጩ ስለሚያደርግ እንዲሁም በውስጡም ፋይበር ስላለው ፋይበር ደግሞ ለማይክሮባዮሞች እጅግ በጣም አሪፍ ነው። በተለይ እነዚህ ጠቃሚ የሆኑ ባክቴሪያዎች አንጀታችን ውስጥ ይኖራሉና ቁጥራቸው መጨመር ደግሞ ለአንጀታችን ጤና ተመራጭ ነው። ቁጥራቸው ሲጨምር ደግሞ የምግብ እንሽርሽሪት፣ አጠቃላይ ለምግብ መፈጨት በጣም ተመራጭ ነው ማለት ነው። ከዚህ ጋር ተያይዞ አንዳንድ ጃይ ዲስተርባንስ እንዳይከሰት ጋዝ ክራምፕ፣ የተለያየ ነገር ተቅማጥ ምናምን እንዳይዘንም ይከላከሉናል ማለት ነው። ሌላው ደግሞ ቫይታሚን ቢሲክስ ወይም ደግሞ ፓይሮዶክስ የሚባልም ይዟል እንስላል ይሄ ደግሞ ከፋይበር ጋር በመሆን ሜታቦሊዝም እንዲፋጠን እና አጠቃላይ የምግብ እንሽርሽት ሂደቱ ቆንጆ እንዲሆን እና አጠቃላይ ለቱቦዎች በተለይ ደግሞ ለዚህ ለምግብ እንሽርሽት ቱቦ ጤንነት መጠበቅ እጅግ ተመራጭ ስለሆነ ምግብ በደንብ እንዲሰለቀጥ እና እንዲፈጭ ያረጋል ማለት ነው። ሰባተኛ ለመተንፈሻ አካላት እጅግ በጣም ተመራጭ ነው። በተለይ የመተንፈሻ አካላት እንግዲህ እጅጉን ከሚያሳስቡ ነገሮች በትልቅ ደረጃ የሚጠቀሰው ኢንፍላሜሽን ነው። ኢንፍላሜሽንን በመቀነስ ሙከስ ወይም ደግሞ ንፍጥ ከዛ አካባቢ ፕለግ እንዳያደርግ በመከላከል እንስላል ተመራጭ ነው። በተለይ አንቲኦክሲዳንቶችን ስለያዘ፣ እነዚህ አንቲኦክሲዳንቶች ደግሞ የአንቲኢንፍላማቶሪ ፐርፐዝ አላቸው። የኦክሳይድ ውጥረትን ይቀንሳሉ። በተለይ ኢንፍላሜሽን ሲኖር ለመተንፈሻ ቱቦዎች ኮንስትሪክት እንዲያደረጉ በማድረግ ለመተንፈስ እንዲቸገር ያደርጋል ማለት ነው። ይህ ደግሞ አንቲኦክሲዳንቶች ደግሞ ብሮንኮዳይለተር ኢፌክት አላቸውና ብዙ ጊዜ ከአስማ ከብሮንካይተስ፣ ሌሎችንም ኢንፊሴማ፣ ሌሎችንም የላንግ ዲስኦርደሮችን በመከላከል ተመራጭ ነው ማለት ነው። እንዲሁም ሳይነስ ጉንፋን ከመንኮል ተጋር ታይዞ ያለውን ሂደት በማስተካከል ሪስፓራቶሪ ማስላችን ሪላክስ በማድረግ ጡንቻቾች ዘና እንዲሉ በማድረግ ቱቦ ወይም ደግሞ ይሄ ሙከሳው ካቪቲ የተሳከለ ስፋቱን ጠብቆ እንዲቆይ ያደርጋል ማለት ነው። ሌላው ደግሞ ፀረ ጀርምም ይዟል ማለት ነው። እነ ቫይታሚን ሲ። ቫይታሚን ሲ ደግሞ አጠቃላይ ያተነፋፈስ በመተንፈሻ አካላት ቱቦ ላይ የሚከሰቱ ጀርሞችን እንዳይስፋፉ በማድረግ በአጭሩ እንዲቀጩ ያደርጋል ማለት ነው። በተለይ ቫይታሚን ሲ እንግዲህ ቅድም እንዳልነው አንቲኦክሲዳንት ፐርፐዝም አለው፣ አንቲ ኢንፍላማቶሪ ፐርፐዝም አለው እንዲሁም አንቲ ኢንፌክሽንም ባህር ያለው እና አጠቃላይ ለመተንፈሻ አካላት ቱቦ ወይም ደግሞ ለመተንፈሻ አካላት እጅግ በጣም ተመራጭ ነው። ስለዚህ የመተንፈሻ አካላትን ለመጠበቅ እንስላል መጠቀም አሪፍ ነው ማለት ነው። ስምንተኛ ለመገጣጠሚያ እና ለአጥንትም እጅግ በጣም አሪፍ ነው። በተለይ አጥንታችን የመገጣጠሚያ አካላችን ለመጠበቅ እንስላል ቆንጆ ነው። ምክንያቱም በውስጡ አኒቶል የሚባል ሌሚነም የሚባል የመሳሰሉ ንጥረ ነገሮች ይዟል፣ እንዲሁም አንቲኦክሲዳንቶችን ይዟል ማለት ነው። አንቲኦክሲዳንቶች እና እነዚህ ደግሞ ኢንፍላሜሽን እንዳይኖር፣ የኦክሳይዱ ጥረት እንዳይኖር አጥንቶቻችን ላይ ጆይንቶቻችን ላይ ይከላከልናል ማለት ነው። በተለይ ኢንፍላሜሽን አጥንት ላይ ሲኖር ለተለያየ ጉዳት በተለይ ደግሞ የኦስቶ አርትራይተስ የሚባል ዲቨሎፕ ልናደርግ እንችላለን። ኦስቶማላይተስ ሌሎችም ኢንፌክሽኖችን እነዚህ የመገጣጠሚያ ችግሮችን እንድናደረግ ያደርጋል። ሌላ ደግሞ ከዚህ ጋር ተያይዞ ኦስቶ ፕሮሴስም እንዳንጋለጥ ያደርጋል ማለት ነው። ምክንያቱም እነዚህ የኦክሳይድ ውጥረትን መቀነስና ኢንፍላሜሽን መቀነስ ከአሁን ካል ነው ከነዚህ ነገሮች እንድንጠብቅ ያደርጋል ማለት ነው። ከዚህ ጋር ተያይዞ እንስላል እንግዲህ በውስጡ እነ ካልሽየምን፣ ማግኔዥየምን፣ ፎስፎረስ እና ቫይታሚን ኬ ይዘዋል ማለት ነው። እነዚህ ደግሞ ለመገጣጣሚ አካላትና ለአጥንቶቻችን ጤና እጅግ በጣም ተመራጭ ናቸው ማለት ነው። በተለይ ቫይታሚን ኬ መኖሩ የአጥንትን ውፍረት ለብዙ ጊዜ ተጠብቆ እንዲቆይ ያደርጋል። ምክንያቱም ፎስፎረስን ማግኔዥምንና ሌሎችን ንጥረ ነገሮችን እነ ካልሽየምን፣ እነዚህ ንጥረ ነገሮች ከደም ወደ ቦን እንዲወስዱ ስለሚያደርግ ወይም ደግሞ ኢኒሼ ስለሚያደርግ ውፍረቱን ለብዙ ጊዜ ጠብቆ አጥንታችን እንዲቆይ ያደርጋል። የመገጣጠሚያ አካላትም ጤንነታቸውን እንዲጠብቅ ያደርጋል። እዚህ ጋር ተያይዞ የኦስቶፖሮሲስ ስሜት እንዳይኖር፣ ኦስቶፖሮሲስ እድሜ መግፋት ጋር ተወራባ መቁረጥ ጋር ተያይዞ እንዳይከሰት ያደረጋል ማለት ነው። ሌላው እነዚህም ይህም እንግዲህ ሆርሞናችን ባላንስ ያደርጋል። በተለይ ደም ውስጥ ያሉ ሆርሞኖችና አጠቃላይ የሰውነት ፓርቶቻቸው ሆርሞኖች ባላንስ እንዲሆኑ ስለሚያደርግ የተለያየ ችግር እንዳንጋለጥ ያደርጋል ማለት ነው። እንዲሁም በውስጡ እንስላል አይረን እና ፖታሲየምን ይዟል ማለት ነው። ይህ ደግሞ ለደም ፍሰት እጅግ በጣም ተመራጭ ናቸው። እነዚህ ደግሞ በተለይ ፖታሲየም እንግዲህ የደም ስሮችን ዘና እንዲሉ በማድረግ ሪላክስ እንዲሉ በማድረግ፣ አይረን ደግሞ አጠቃላይ ቀይ ደም ሴል ቁጥሮችን እንዲጨምር ስለሚያደርግ የሆሞግሎቢን ምርትን ይጨምራል። ሆሞግሎቢን ሲጨምር ደግሞ ምግብና ኦክሲጅን ወደ ተለያዩ ሴሎቻችን ፓርቶች እንዲሁ ያደረገማል። ስለዚህ አጠቃላይ ኢኒሽት ያደረጋሉ። ለደም ዝውውር በጣም ተመራጭ ናቸው ማለት እነዚህ፣ ለመገጣጠሚያ እና ለአጥንት ጤናም እጅግ በጣም አስፈላጊ ነው ማለት ነው። ዘጠነኛ ለወር አበባ ህመም ነው። በተለይ የወራ ሲከሰት ብዙ ጊዜ የሆርሞናል ፍላክቾሽን ይኖራል እና ሆርሞናል ፍላክቾሽን መኖር ደግሞ ብዙ ጊዜ የወራ ሂደቱ በባላንስ ሳይሆን ወይም ደግሞ ቀኑን ጠብቆ እንዳይመጣ በማድረግ አንዳንድ ችግሮች ይከሰታል። ና ታይዞ ህመም ይፈጠራል፣ ክራምፕ ይኖራል፣ ድብርት፣ የተለያዩ ነገሮች ይኖራሉ ይህ ደግሞ እንስላልን በመገብ ደግሞ በዚህ ሰዓት ይሄ እንዲቀንስ ልን ያደርጋል። በተለይ የማፀን ጡንቻ ስለሚያዝናና እና ሪላክስ ስለሚያደርግ በተለይ ደግሞ ስትሮጂን የሚመስል መሰል ፋይቶ ስትሮጂን ይባላል። ይሄ ደግሞ ሆርሞኖች በተለይ እነ ስትሮጂን፣ የፕሮጀስቱን፣ ሌሎች ሆርሞኖች ባላንስ እንዲሆኑ ያደርጋል ማለት ነው። ስለዚህ ከሆርሞን ከወር አበባ ጋር ታይዞ ሊከሰቱ የሚችሉ እነዚህ የሆርሞኖች መለዋወጥ ወይም ደግሞ ባላንስ አለመሆንን በማስተካከል ለተለያዩ ችግሮች እንዳንጠቃ ያደርጋል። በተለይ ለሆድ ቁርጠት፣ ድብርት፣ ራስ መጣት እና የተለያዩ ነገሮችን ይከላከልናል ማለት ነው። ከዚህ ጋር ታይዞ ደግሞ አይረን እና ቫይታሚን ሲም ይዘዋል ማለት ነው እንስላል። አይረን ደግሞ በወር አበባ ጊዜ ብዙ ደም ይፈሳል። ይሄ ደግሞ ብንመገበው የቀይ የደም ሴሎችን ቁጥር ስለሚጨምር ለደማነስ እንዳንጋለጥ ያደርጋል ማለት ነው። ሌላው ቫይታሚን ሲም መኖሩ የአይረን አብዞርቬሽን እንዲኖር በከፍተኛ ደረጃ ኢኒሸት ስለሚያደርጉ ብዙ ጊዜ የአይረን ኮንቴንት ምግቦችን ቫይታሚን ሲ ሶርሶችን መመገብ ለደማነስ እንዳንጋለጥ የሚያደርጋል ማለት ነው። አስረኛ ላፍ ጤና ነው። በተለይ አጠቃላይ ለኦራል ካቪቲም እንስላል ተመራጭ ነው ማለት ነው። በተለይ ለድድ ለመጥፎ ያፍ ጠረን እንዳይኖረን እና የተለያዩ ነገሮች ቁስለት እንዳይኖር የተለያየ ነገር እንዳይኖር ይከላከላል። በተለይ ቫይታሚንስ ይዟል። ቫይታሚንስ ደግሞ ይሄ ለገም ብሊዲንግ ወይም ደግሞ ጅንጅ ቫይተስ እንዳይኖር በማድረግ እጅግ በጣም ተመራጭ ነው። ሌላው ይሄ አፋችን ውስጥ ያሉ ባድ ባክቴሪያዎች የአፋችን ጠረን እንዳይቀይሩትም ያንን መመገብ በተለይ በሻይ መልክ ከተለያየ ምግብ ጋር በመጨመር በመመገብ የአፋችን መጥፎ ያፍጠር እንዳይኖር ይከላከልልናል። ተዚህ ጋር ተያይዞ ይህ ጎጅ የሆኑ ባክቴሪያዎችን በመከላከል አፋችን ውስጥ ሊከሰቱ የሚችሉ ኢንፌክሽኖችን ይዋጋልናል ማለት ነው። በተለይ አንቲኦክሲዳንቶች ደግሞ አሉ። አንቲ ኢንፍላማቶሪ ፐርፐዝም ስላላቸው እነዚህ አንቲኦክሲዳንቶች አፋችን ላይ ሊከሰቱ የሚችሉ እነዚህ መርዛማ ንጥረ ነገሮችን በማስወገድ ለአፋችን ጤና ተመራጭ ነው ማለት ነው። ሌላው ደግሞ ፖታሲየም፣ ካልሽየም፣ ቫይታሚን ሲም እነዚህም ሄልዝ የሆነ ቲዝ ኦራል ካቪቲ እንዲኖረ ትልቅ አስተዋጽኦ አላቸው። እዚህ ጋር ተያይዞ ደግሞ የእነዚህ በተለይ ይሄ እንስላል ሻይ ወይም ደግሞ በተለያየ ቅመሙ መጠቀም ሳሊቫ ኢንሸት እንዲመረት ፕሮዲስ እንዲሆን ስለሚያደርግ በተለይ ደግሞ ምራቅ ሲኖር ምራቅ በደንብ አፋችን ሲኖር ደግሞ አፋችን በተለያየ ነገር በተለይ እነዚህ ባድ ባክቴሪያዎች እንዳይፈጠሩ የአፍ ጠረ እንዳይቀይር ስለሚያደርግ የእነዚህ መኖር እጅግ በጣም ሳሊቫ ፕሮዲስ እንድናደረግ ያደርጋል። ስለዚህ እንስላልን ብንወስድ ላፋችን ጤናም እጅግ በጣም አስፈላጊ ነው ማለት ነው። አስራ አንደኛ ለቆዳችን እጅግ በጣም ተመራጭ ነው። በተለይ ቅድም እንዳልነው የቫይታሚን ሲ ሶርሶች ይዟል፣ ቫይታሚን ቢ ሲክስ ሌሎችንም ይዟል። እነዚህ ለቆዳችን ጤና እጅግ በጣም ተመራጭ ናቸው። በተለይ ቫይታሚን ሲ እንደሚታወቀው የኮላጅን መመረስ ስለሚያፈጥን ቆንጆ፣ አብረቅራቂና ውብ የሆነ ቆዳ እንዲኖረው ያደርጋል። ከዚህ ጋር ተያይዞ እንደ ቡግር፣ አንዳንድ ችፌ እና የተለያዩ ቆዳ ላይ ሊከሰቱ የሚችሉ ነገሮችን በማስወገድ ተመራጭ ነው ማለት ነው። በተለይ የኦክሳይድ ውጥረት እንዳይኖር ኢንፍላሜሽን እንዳይኖር እና ቆዳችን በተለያየ በብርሃን በተለያየ ነገር እንዳይጎዳ ይከላከልናል ማለት ነው። ከዚህ ጋር ተያይዞ ደግሞ የሴበም ብለምንጠራውን ወይም ደግሞ የሴባሸስ ግላንድ ባላንስ እንዲሆን በማድረግ በተለይ ከፍተኛ የሆነ ቅባት እንዳይበዛብን እንዳይመነጭ በማድረግ አጠቃላይ የፊታችን ገጽ የሰውነታችን ገጽ አሪፍ ነው ማለት ነው። በተለይ ሰባሸስ ግላንድ ብዙ ሴቨን ፕሮዲውስ ሲያደርግ ለቡግር እንጋለጣለን እና ቡግርን እንዳይፈጠር እነዚህን ባላንስ በማድረግ አሪፍ ቅመም ነው ማለት ነው። ተዚህ ጋር ተያይዞ እርጥበታችን ያስተካክልናል። አጠቃላይ የቆዳችን እርጥበት ስለሚያስተካክል ቆዳችን እንዳይሰነጠቅ እንዳይሸበሸብና በተለያየ ነገር እንዳይጋለጥ ያደርጋል ማለት ነው። ከዚህ ጋር ተያይዞ ደግሞ አሁን እንዳልነው የቫይታሚን ሲ፣ ሌሎችም አንቲኦክሲዳንቶች ስላሉ መርዛማ ንጥረ ነገሮች ቆዳችን እንዳይጎዳ ያደረጋል። እንዲሁም የኮላጅን መመረት በከፍተኛ ኢኒሽት ስለሚያደረግ ቫይታሚን ሲ ለእነዚህ ነገሮች እንዳንጋለጥ ያደረጋል ማለት ስለዚህ ለአጠቃላይ ለቆዳችንም እጅግ በጣም ተመራጭ ነው ማለት ነው። እንስላል፣ አስራ ሁለተኛ የሆርሞን መዛባትን ያስተካክልልናል። እንግዲህ ብዙ ጊዜ የሆርሞናል ፍላክቹዌሽን ሲኖር እጅግ በጣም ለተለያየ ነገር ልንጋለጥ እንችላለን። በተለይ በወር አበባ ጊዜ በማራጥ እንዲሁም እድሜ እየገፋ በሄደ ጊዜ የተለያዩ ነገሮች ይከሰታሉ። ከዚህ ጋር ተያይዞ የሴቶች ላይ የስትሮጅን ሌቭል እንዲጨምር በማድረግ በተለይ ደግሞ ፋይቶስትሮጅን ስትሮጅን የሚመስል መሰል ፋይቶስትሮጅን የሚባለው ይህ ደግሞ አሁን እንዳለው በወር አበባ ጊዜ በማረጥ እንዲሁም እድሜ ሲገፋ እነዚህ እንትኖች እንደ ዛቦ ያበገርማን ሆርሞኖች በተለይ አንድሮጅን የሚባለውን ሆርሞን ለእነዚህ ሆርሞኖች መሳሳት ሊያጋልጥ ምችለውን በመቀነስ እጅግ በጣም ተመራጭ ነው ማለት ነው። በተለይ በውስጡ እነ ቫይታሚን ሲ፣ ሴሊኒየም፣ መዳብ የበለጸገ ስለሆነ ሌሎችንም ግላንዶች በተለይ ታይሮይድ ግላንድ ጥሩ ጤና እንዲኖር ያደርጋል ማለት ነው። እነዚህ ለታይሮይድ ጤንነት በጣም አስፈላጊ ስለሆነ ማለት ነው። ሌላው ስትረስንም ያስከትልናል። በተለይ የሆርሞናል ፍላክቹዌሽን ሲኖር የስትረስ ይኖራል ማለት ነው። ስትረስ ሆርሞኖችን እንዲቀንሱልን ያደርጋል ማለት እንስላል ቅመም፣ በተለይ ደግሞ እነዚህ ኮርቲሶል የሚባሉ ሆርሞኖችን በመቀነስ እነዚህ ላብ ሆርሞኖችን በመጨመር ለሙዳችን የተስተካከለ እንዲሆን ያደርጋል። እንዲሁም ኤስትሮጂን በሴቶች ላይ ብዙ ጊዜ ለብዙ ጥቅም ይውላል። በተለይ ደግሞ ለአጥንት ጤና ከመውለድ ጋር ተያይዞ ወይም ደግሞ ሪፕሮዳክቲቭ ሲስተም ጋር ተያይዞ ብዙ ስራዎችን ስለሚሰራ የዚህ ሆርሞን እንዳይዛበ በማድረግ እጅግ በጣም ተመራጭ ነው ማለት ነው። አስራ ሶስተኛ ለደም አነስ ነው። ቅድም እንዳልነው በነፍሰ ጡር እናቶች፣ በወራባ ጊዜ፣ እንዲሁም ሌሎች ክሮኒክ ዲስኦርደር ያለባቸው ሰዎች ብዙ ጊዜ ለአኒሚያ ይጋለጣሉ። ያነኑ አርዘቤም እንዲሁም አይረን ዲፊሽንሲ አኒሚያ ካለ በዚህ ጋር ተያይዞም ብዙ የደም አነስ ይኖራል። ይህን ይከላከልናል እንስላል በተለይ እነ አይረን ይዟል። ቫይታሚን ሲ ይዟል። አይረን ደግሞ ቅድም እንዳልነው አይረን ያላቸውን ኮንቴንቶች መመገብ የቀይ ደም ሴሎች ቁጥር እንዲጨምሩ ያደርጋል። እንደዛ ሆነ ማለት ደግሞ ትክክለኛ የሆነ ብለድ ፍሎው እንዲኖረን ያደርጋል። ደግሞ የደም ዝውውራችን የተስተካከለ እንዲሆነ ያደርጋል። ምክንያቱም የሆሞግሎቪን መጠር ምርት ስለሚጨምር ሆሞግሎቪን ደግሞ ኦክሲጅን እና ምግብን ከአንድ ቦታ ወደ አንድ ቦታ ያዛውራል እና እጅግ በጣም አይረን መኖሩ ተመራጭ ነው ማለት ነው። ሌላው ቫይታሚን ሲ ይዟል። ቫይታሚን ሲ የአይረን ምግቦችን አብዞር እንዲሆኑ በማድረግ በተለይ አይረን ከእንተስታይን በደንብ እንዲመጠጥ ያደርጋል ማለት ነው፣ ወደ ሴሎቻችን። ስለዚህ ቫይታሚን ሲ ባይዲፎልት ራሱ ኑሮ ሳይሆን ቅድም እንዳለው የአይረንን መመጠጥ በእጅጉ ስለሚያሻሽልን ለደም አነስ እንዳንጋለጥ ያደርጋል ማለት ነው። አስራ አራተኛ ለዓይን ጤናም እጅግ በጣም ተመራጭ ነው። በተለይ አንቲኦክሲዳንቶች እና ቫይታሚን ሲ፣ ቫይታሚን ኢ እነዚህ ደግሞ ለአይናችን እጅግ በጣም አሪፍ ናቸው። በተለይ አንቲኦክሲዳንቶች መርዛማ ንጥረ ነገሮች የአይናችን ረዋስ እንዳይጎዱ በማድረግ የአይናችን ሴሎች ይጠብቁልና በተለይ ረቲና የሚባለውን የአይናችን ክፍል በተለያየ ነገር እንዳይጎዳ በብርሃን እንዳይጎዳ ከፍሪ ራዲካሎች ወይም ደግሞ ከመርዛማ ንጥሮች ጋር ተያይዞ ያለውን ሂደት በማስተካከል ለክሮኒክ ዲስኦርደር እንዳንጋለጥ ያደርጋል። በተለይ ተድህ የሚመግፍ ጋር ተይዞ አንዳንድ የሚከሰቱ በሽታዎችን በማስተካከል የአይናችን ጤና ይጠብቅልናል ማለት ነው። አስራ አምስተኛ ለሚያጠቡ እናቶችም እጅግ በጣም ተመራጭ ነው እንስላል። ምክንያቱም ጥናቶች እንደሚያስረዱት እንግዲህ የእንስላልን ሻይ ከወደዱ በኋላ እናቶች ቢጠቀሙት የወተት ምርትን ስለሚጨምር በደንብ ወተት እንዲኖራቸው ያደርጋል ማለት ነው። ስለዚህ የወተት ምርትንም ይጨምራል ማለት ነው። አስራ ስድስተኛ ለሽንት ቱቦ እና ለኩላሊት ጠጠር እንዳይፈጠርም ያደርጋል በተለይ የእንስላል ሻይ ቅመም ስንጠቀም ብዙ ጊዜ ዳይሬቲክስ ፐርፐዝ አለው እና ይሄ ሽንት ያሸናናል። ስለዚህ ተዘጋርታ ይዞ ብዙ የኩላል ጠጠሮች፣ በተለይ መጠናቸው ዝቅተኛ የሆነ የኩላል ጠጠሮች በሽንት መልክ እንዲወገዱ፣ ጎጂ የሆኑ ባክቴሪያዎች ደግሞ ኢንፌክሽን የሚያመጡትን የሽንት ቱቦ ኢንፌክሽን የሚያመጡትን በሽንት መልክ እንዲወገዱ ስለሚያደርግ አጠቃላይ ለኩላሊታችን ጤና በጣም ተመራጭ ነው ማለት ነው። በተለይ ደግሞ ኢኮላይ የሚባለውን የኩላሊት ሞስ ኮመን ኢንፌክሽን የሚያመጣውን ኢኮላይ በመቀነስ ለሽንትቦ ኢንፌክሽን ሪከረንት ላይ እንዳንጠቃ ያረጋል ማለት ነው። እንዲሁም ስቶንም እንዳይፈጠር ያረጋል። ብዙ ጊዜ ካልሽየም ኦግዛሌት ስቶን ፕሮዲስ እንዳይሆንና ሳይዙ እንዳይጨምር በማድረግ በሽንት መልክ እንዲወገዱ እንዲሰባበሩ ያረጋል ማለት ነው። ስለዚህ አዘውትረን የእንስላልን ሻይ የእንስላልን ቅመም ብንጠቀም እጅግ በጣም ብዙ በረከቶች የምናገኝበት የቅመም አይነት ስለሆነ አዘውትረን በመጠቀም ሴሎቻችን ከተለያየ ጉዳት መጠበቅ እንችላለን ማለት ነው። እንደ ጥንቃቄ ደግሞ እዚህ ላይ የምንወስደው አብረን በተለይ ቅድም እንዳለው መገደብ ያለባቸው ሰዎች እነማን ናቸው የሚለውን ስናይ በመጠኑ መጠቀም እንግዲህ ሁሌም እንደምናውረው እጅግ በጣም አስፈላጊ ነው። ለማንኛውም ለምግብም፣ ለተለያዩ ነገሮች መጥኖ መጠቀም ለጤናችን እጅግ በጣም አስፈላጊ ነው። ነገር ግን ከመጠን በላይ ሲሆን ደግሞ በሽታ ይሆናልና ምግብ አስተካክሎ መውሰድ አሪፍ ነው። ከዚህ ጋር ተያይዞ መውሰድ የሌለባቸው ሰዎች ለነፍሰ ጡር እናቶች አይመከርም ብዙ ጊዜ ምክንያቱም ከጽንሱ ጋር ተያይዞ ለተለያዩ ጉዳቶች ሊያስከትል ስለሚችል ማለት ነው። ሌላው ደግሞ ከመድኃኒት ጋር መስተጋብርን ስለሚፈጥር ለደም ማቅጠኛ የሚወስዱ ሰዎች ለልብ ህመም መድኃኒት የሚወስዱ ለግፊት እና የተለያዩ ለታይሮይድ መድኃኒት የሚወስዱ ሰዎች ብዙ ጊዜ ይህን ሻይ መጠቀም ይህን ቅመም መጠቀም ካለባቸው በቅርብ ከሚከታተላቸው ባለሙያ ጋር ቢወያዩ የተመረጠ ነው ማለት ነው። ባለሙያን ቢያማክሩ አሪፍ ነው ማለት ነው። እንግዲህ ስናዘጋጅ ደግሞ ማድረግ ያለብን የተለያዩ ፍላበሮችን መጨመር እንችላለን። በተለይ ማር፣ ሎሚ፣ ቀረፋ እና ዝንጅብል እና የተለያዩ ነገሮችን አብረን በመጠቀም አጣፍጠን መውሰድ እንችላለን ማለት ነው ተዚህ ጋር ተያይዞ ነገር ግን የምንጠቀመው የቅመም አይነት ነው ማለት ነው። በተለይ በሻይ መልክ እንጠቀመዋለን። ቅጠሉንም በመጠቀም ቅጠሉን ከተለያየ ነገር ጋር እንደ ሳላድ መጠቀም እንችላለን። የተለያዩ ነገሮችን በማድረግ አብረን የምንወስደው የቅመም አይነት ስለሆነ እጅግ በጣም ተመራጭ ነው ማለት ነው። ስለዚህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ የመለቃቸው ወደዎች ለእናንተ እንዲደርሳችሁ ላይክ እና ሼር እያረጋችሁ ለብዙዎች እንዲደርስ እንዲሁም ሳብስክራይብ እያረጋችሁ ነው ሲል ስል ጠይቃለሁ። አመሰግናለሁ። ባይባይ።